በሌላ ሰው ይዞታ ላይ የተገነባ ቤትን ወይም ህንፃ በተመለከተ የፌዴራል ሰበር ሰሚ ችሎት ውሳኔ መስጠቱ ይታወቃል። ይህም በተመለከተ በባልና ሚስት ይዞታ በባል ይዞታ ወይም በሚስት ይዞታ ላይ ቤት ቢገነባ የሚለውን ሀሳብ እንዴት ይታያል በዚህ ውሳኔ የሚለውን ዛሬ አቀርብላችኋለሁ። ይህ በጠበቃ ማህመራ ተዘጋጀ የሚቀርብላቸው ነጋሪት የተሰኘ የህግ ፕሮግራም ነው። በዛሬው ፕሮግራም እንግዲህ የፌዴራል ሰበር ሰሚ ችሎት በቅርቡ ሐምሌ 30 ቀን በመዝገብ ቁጥር 2423 14 ላይ አስገዳጅ ውሳኔ መስጠቱ ይታወቃል። በሰባት ዳኞች በተሰጠው ውሳኔ መሰረት እንግዲህ በሌላ ሰው ይዞታ ላይ የተገነባ ቤት ፍቃዱ በግልጽ እስካልተሰጠ የባለ ይዞታው ይሆናል፣ ወይም ቤቱን የገነባው ሰው መብት የለውም በሚል ውሳኔ ሰጥቷል ማለት ነው እንግዲህ ይሄ የሰበር ውሳኔ ባለ ይዞታው የቅድሚያ መብት ስላለው ቀድሞ ስላገኘው ቤቱን ወይም ህንፃውን የገነባው ሰው መብት ሊኖረው አይገባም የሚል ውሳኔ ይዘት አለው። እንግዲህ መብት እንዲኖረው ፈቃዱን የሚሰጥበት መንገድ በህግ የታወቀ መሆን አለበት። የማይንቀሳቀስ ንብረት እስከሆነ ድረስ ፈቃዱ የተሰጠበት መንገድ ህጋዊ በሆነ መልኩ መሆን አለበት። በህጋዊ ተቋም በሰነዶች ማረጋገጫ ወይም ስልጣን ባለው ተቋም ፍቃዱን ሊመዘገብ ይገባል በሚል ይህ ካልሆነ ግን የህንፃው ባለቤት የንብረቱ ባለቤት ሊሆን አይገባም፣ ንብረቱ የባለመሬቱ ነው የሚል አቋም በመያዝ ከዚህ በፊት የነበሩ የሰበር ውሳኔዎችን በመሻር ውሳኔ ሰጥቷል እና ይህን ተከትሎም ብዙ የተለያዩ ሀሳቦች ከሕግ ባለሙያው፣ ከማህበረሰቡ እየተነሱ ይገኛሉ። ዛሬ ላነሳላቸው የፈለኩት እንግዲህ እኔ ምንድን ነው ይዞታው በባልና ሚስት ቢሆን ምን ሊሆን ይችላል የሚለውን ስናይ በባል የነበረ ቀድሞ ይዞታ ባዶ መሬት በተለያየ መልኩ በሊዝም ሊያገኝ ይችላል፣ በጣም ሊያገኝ ይችላል። እዚህ ላይ ሚስት ካገባ በኋላ ቤት ቢገነባ የማን ሊሆን ይችላል? ይህን መስማማት ይጠበቅባቸዋል። ውልና ማስረጃ ሄደው ባዶ መሬቱ ባዶ መሬቱ ላይ ለመገንባት ወይም ይዞታው ላይ ለመገንባት ተስማምቻለሁ የሚለውን መዋዋል ይጠበቅበታል። ሳይዋዋሉ ቢሰሩስ ንብረቱ የማን ነው የሚለውም የሚለውን ይህ ውሳኔ እንግዲህ መፍትሄ የሰጠበት አይመስልም። ምክንያቱም እስከዛሬ በተሰጡ የሰበር ውሳኔዎች ወይም የአሁኑ ሰበር ውሳኔ ላይ የሰባዳኞቹ ላይ በግልጽ ያልታየው ጉዳይ በባልና ሚስት ያለ ንብረት ወይም በባል ቀድሞ ወይም በሚስት የተገኘን ንብረትን በሚመለከት እንግዲህ ውሳኔው ሀሳብ አካቶ አይገኝም ማለት ነው። ምክንያቱም ከዚህ በፊት በቅጽ ስድስት ላይ በመዝገብ ቁጥር 26130 ላይ ውሳኔ ተሰጥቷል። ቀድሞ በአንደኛው ተጋቢ የተፈራ ይዞታ ካለ ወይም የተገኘ ይዞታ ካለ በሚስት ወይም በባል የተገኘ ይዞታ ካለ በጋብቻ ውስጥ ቤት ቢሰሩ ህንፃ ቢገነቡ ቤቱ የጋራ እንደሚሆን ውሳኔ ተሰጥቷል እና ይህንን በሚመለከት የአሁኑ ሰበር ውሳኔ እንግዲህ እነዚህ አይነት ውሳኔዎችን ያካተተ መስሎ አይታይም። ምክንያቱም ህገ መንግስቱ ይዞታ መሬት የመንግስትና የሕዝብ ነው በሚል ደንጎ ይገኛል። የአሁኑ ውሳኔ ግን መሬት የህዝብና የግለሰብ ማ ነው የህዝብ ቢሆን የመንግስትና የህዝብ ቢሆንም ይዞታውን ቀድሞ የያዘው ሰው ከህንፃው የተሻለ ከህንፃው ከገነባው የተሻለ መብት ስለሚኖረው የቤቱ ባለቤት ህንፃውን ስለገነባ ብቻ ባለቤት ሊሆን አይገባም፣ በሚል የሰጠው ውሳኔ እንዲህ አይነት በባልና ሚስት መካከል ሊነሱ የሚችሉ ክርክሮች ወይም ከዛ በፊት የተሰጡ አስገዳጅ ውሳኔዎችን ያየበት መንገድ ተገቢ መስሎ አይታይም። ምክንያቱም የውልና ማስረጃ ወይም ስልጣን ያለው አካል ጋር ሄደው መስማማት አለባቸው፣ ስምምነታቸው መግለጽ አለባቸው የሚባለው እንግዲህ የተለያየ ወይም የዝምድና ደረጃ በሌላቸው ሰዎች መካከል ገዢና ሻጭ ይዞታ ገዥና ሻጭ በሆኑ ሰዎች መካከል ሊሆን ይችላል እንጂ ቤተሰቦች በሆኑ ባልና ሚስት በሆኑ ወራሾች በሆኑ ሰዎች መካከል እንዲህ አይነት ውሳኔ ተግባራዊ የሚሆንበት መንገድ ተገቢ አይመስልም። ስለዚህ ይሄ የሰበር ውሳኔ ትንሽ እንዲህ አይነት ሀሳቦችንም መመልከት ነበረበት። ከዚህ አንጻር ሊፈጸም የሚችልበትም ሂደት በጣም አስቸጋሪ ነው። ከዚህ በፊትም በሰራሁት ቪዲዮ የሰበር ውሳኔው ፈቃድ የሚመሰጠት ያለበት በሰበር መዝገብ ማነው በውልና ማስረጃ መሆን አለበት። ስምምነታቸውን በዛ መልኩ መግለጽ አለባቸው የሚለውን አካሄድ ባዶ መሬቴ ላይ መሬት እንዲህ እንዲህ ማነው በባዶ ይዞታዬ ላይ በባዶ ቦታ ላይ ወይም ቤት ከሰራሁበት ቀጥሎ ባለው ትርፍ ቦታ ላይ ይዞታ ማነው ሕንፃ እንዲገነባ ፈቅጃለሁ በሚል ውልና ማስረጃ ቢቀረብ ይህን የሚያስተናግድበት የሕግ እንትን የለምና እንዲህ አይነት ነገሮችን ኮንሲደር ማድረግ ነበረበት። ተግባራዊነቱ ላይ ትንሽ አፈዛዘሙ ላይ ትንሽ ያስቸግራል፣ እና ይሄ የሰበር መዝገብ ቁጥር የሰበር ውሳኔው አሁንም ቢሆን እንዲህ አይነት ቅሬታዎች እየተነሱበት ይገኛሉ። በተለይ በባልና ሚስት መካከል የሚነሳው ወይም ቀድሞ የተሰጠውን ውሳኔ ኮንሲደር አለማድረጉ ትንሽ ክፍተት ያለበት ይመስላል። በሌሎች በወራሾች መካከል የሆነ ሰው እዛው የቤተሰቦቹ ንብረት ላይ ቤት ቢሰራ የሚሉ ሀሳቦችን እና ከሕጉም አንፃር ያሉትን በዚህ ሰበር ውሳኔ ያሉትን ክፍተቶች በሌላ ፕሮግራም በመምጣት አቀርብላቸዋለሁ። እስከዛ ድረስ አካውንቱን ፎሎ እያደረጋችሁ ጠብቁ የሚል አስተያየት ነው ያለኝ። ለዛሬው አመሰግናለሁ።